ይህ ቁርአን በተራራ ላይ ቢወርድ ኖሮ ከአላህ ፍራቻ የተነሳ ተዋራጅ ተሰንጣቂ ሆኖ ባየኸው ነበር። በሌላም አንቀጹ አላህ ስብሓንሁ ወተዓላ እንዲህ ይላል፣ ይህ ወዳንተ ያወረድነው ብሩክ መጽሐፍ ነው አንቀጾቹን እንዲያስተነትኑና የእምሮች ባለቤቶችም እንዲገሰጡ አወረድ ነው። ስንት ምክሮችና ተግሣጾች ይዞ አልመሰላችሁ። ስንት ተአምራትና ትምህርት አዝለዋል መሰላችሁ። ነገር ግን አላህ ስብሓንሁ ወተዓላ እንዳለው ልቦቻችሁ ደረቁ፣ እርሷም እንደ ድንጋዮች ወይም በድርቅና ይበልጥ የበረታችናት። ተከታዩ የነቢያችን ዓለህ ሰላት ወሰላም ትልቅ ምክር ነው፣ እጥር ምጥን ባለመልኩ የቀረበ። ዑለማዎችም ይህ ምክር ከነቢያችን ዓለህ ሰላት ወሰላም ምክሮች በላጩ ነው ይላሉ። በውስን ቃላት ታላቅን ምክር ለገሱ። ጥቂት ቃላት ቢሆንም ነገር ግን ብዙ ትርጉም ያዘለ ነው። የንግግር ጥበብም ተችረዋል። ነቢያችን ዓለይሂ ሰላቱ ወሰላም ምክራቸውም እንዲህ ይመስላል። ጥፍጥናን ቆራጭ የሆነውን ሞት ማስታወስን አብዙ። አው ወዳጆች ሞትና ስካሩ፣ የቀብር ጽልመትና ጥያቄው በዘነጋን ጊዜ፣ የቅያማ ቀንና ጭንቀቱ ሴራጥና የመንገድ ውቅጥነት በዘነጋን ጊዜ ቀልባችን ደረቀች፣ እንደ ድንጋይ ሆነች፣ ይበልጥ ከድንጋዩም በድርቅና በረታች። ስለዚህ አባቴና እናቴ ቤዛ የሆንላቸውና ነቢያችን ዓለይሂ ሰላቱ ወሰላም ጥፍጥናን ቆራጭ የሆነውን ሞት ማስታወስን አብዙ አሉ ነው። አው ሞት በጠንካራው ዘንድ ቢወሳ የሚያደክመው፣ ከፍ ባለው ዘንድም ቢወሳ የሚያዋርደው ብዛት ባለው ዘንድን ቢወሳ የሚያሳንሰው የሆነ ነው። ሞት አዎ ሞት በዚያች ቃሬዛ ሁሉም ይሳፈራል። ከሞትም ማምለጫ የለም። በአይናችን በብረቱ በየዕለቱ ጀናዛዎችን እንደ ተራ መመልከት ወላሂ ከሞቱ በላይ የሚያስፈራ ነው የቀልባችን ድርቅና። አላህ ስብሓነ ወተዓላ ይፈውስልን ዘንድ እንለምነዋለን። የእውቀት ባለቤቶች እንዳሉት ሞት ማለት ሩሕ ከአካል ሲለይ ነው።

ለሞት አለመዘጋጀት ነው። ይህ ነው የባሰው አደጋ። ወንድም ይሆን ሙፈሲሮች ይህንን የሚከተለውን አንቀጽ ማለትም ያ የተኛችሁ ሥራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትና ሕይወትን የፈጠረ ነው የሚለውን አንቀጽ ሲተነትኑት ሞትን የበለጠ አስታዋሽ ማለት ነው ብለዋል። ምክንያቱም ሞትን የሚያስታውስ ሰው ለሞት ዝግጅት እያደረገ ነው። አቡ ዓሊይ አደቃ ምን ይላሉ? ሞትን ማስታወስን ያበዛ በሶስት ነገር ይቸራል። ተውበት ይፋጠንለታል፣ በአምልኮ ተግባራት ነሻጣ ወይም ብርታት ያገኛል፣ እንዲሁም በልቡ እርግጠኛነት ይነግሳል። ሞትን የዘነጋ ደግሞ በሶስት ነገር ይቀጣል። አንደኛው ነገ እተውበታለሁ ይላል፣ ሁለተኛው በአምልኮ ተግባራት ይሰላቻል፣ ሦስተኛው ደግሞ በልቡ ውስጥ እርግጠኛነት ይጠፋል። ስለዚህ ወዳጆች ልብን ከሚያረጥቡ መካከል ሞትን ማስታወስ ነው ሁኔታውን የቀብር ጽልመቱን ማስተንተን ነው ስለዚህ አባቴና እናቴ ቤዛ የሆኑላቸውና ነቢያችን ዓለይሂ ሰላቱ ወሰላም ቀብርን እንዳትዘይሩ ከልክያችሁ ነበር አሁን ግን ዘይሩ አኼራን ያስታውሳችኋልና ሰዎች አኼራን ማስታወስን በዘነጉ ጊዜ ቀልባቸው ደረቀች ሶላቶች ተረሱ ክልክላዎች ተፈጸሙ አላህ ባዘዛቸው ተግባራት ላይ ተዳከሙ አንተ በበጎ ተግባራት ላይ የተዘናጋኸው ሆይ፣ አንተ ጊዜ አለኝ እያልክ የተታለልከው ሆይ፣ ሞት ሲመጣ ድንገተኛ ነው። ቀብር ደግሞ የሥራ ሳጥን ነው። በታላቁ አላህ የሆንብህና ንገረኝ፣ ጠዋት ከቤት ስትወጣ ላልመለስ እችላለሁ ብለህ አስበህ ታውቃለህ? ዛሬ ሕይወት የመጨረሻ ቀን ሊሆን ይችላል ብለህ አስበህ ታውቃለህ? ዛሬ የሞት መልአክ ቢመጣ በራሴ ተማመናለሁ ብለህ ታስባለህ? አትዘናጋ አላህ ይዘንልህና፣ ከማውቃቸው ሰዎች አንዱ ወደ ቀትር አካባቢ ቤተሰቦቹ ጋር ደወላ ከዚያም ዛሬ ከሥራ በጊዜ ወጥቻለሁና ምን ይዤላችሁ ልምጣ አላቸው። እነሱም ይህን ይህን አምጣልን አሉት። በአንድ ሰዓት ውስጥ ጨርሼ እመጣለሁ አላቸው። አንድ ሰዓት አለፈ፣ ሁለት ሦስት ሰዓታት አለፉ፣ አልመጣም። ከመቅሪብ በፊት አንዱ ደወለላቸውና አላህ ሰብሩን ይስጣችሁ። እከሌ ከሥራ ቦታው እንደወጣ የመኪና አደጋ ገጠመውና ሞት አላቸው። በአላህ ይሁንበ ቤተሰቦቹ ጋር ሲደውል ላልመለስ እችላለሁ ብሎ አስቦ ነበር። እነሱስ አስቤዛ ሲጠይቁት አስቤዛው ላይደርስ ይችላል ብለው አስበው ነበር። እንዲያው የአስቤዛው አምጪ አይመጣም ብለው አስበው ነበር። ከደጋጎች አንዱ በድቅድቅ ጨለማ ሁሌ ሌሊት ይነሳና በአካባቢው እየዞረ ልል ራሒል የመሄጃው ቀን የመሄጃው ቀን የመሄጃው ቀን እያለ ይጮህ ነበር። ሞት ማለት ነው። ታዲያ አንድ ሌሊት ይህ ድምፅ ተቋረጠ። ከዚያም የመንደሩ ገዥ እገሌ ምን ነው ድምፁ ጠፋሳ? አለ። ከዚያም ሞተ አሉት። ሰዎችን ስለ ሞት እያስታወሰ በሞት ተወሰደ። ነገር ግን በምን ሁኔታ ሆኖ ሰዎችን ስለ ሞት እያስታወሰ በዱንያ ተስፋዎች ሳይሸነገል ፍጻሜው አማረ። አንድ ሰው በመጥፎ ሁኔታ ላለው ለጓደኛው እንዲህ ይለዋል፣ አንተ እገሌ ሆይ ሞት ቢመጣ ያለህበት ሁኔታ የምትረካበት ሁኔታ ነውን? ከዚያም ሰውየው ወላሂ አይደለም አለ። አሁንም ጠየቀው፣ ከዱንያ በኋላ ያለው ሀገር የሥራ አገር ነው ብለህ ታስባለህን? ሰውየውም ወላሂ አይደለም አለ። አሁንም ጠየቀው፣ የሞት መልአክት ሲመጣ ያለህበት ሁኔታ አስተማማኝ ነው ብለህ ታስባለህ? ሰውየውም ወላህ አይደለም አለ። ከዚያም እንዲህ አለ በአላህ ይሁንብኝ በእንዲህ አይነት ሁኔታ የሚረካ ጤነኛ ሰው አለ ብዬ አላስብም። ሞት ወደ ሌላ ዓለም ያሻግረሃል ወደ ሌላ መኖሪያ ያዘዋውረሃል። ብዙ የለፋሃለትን ነገር ትተህ ትሄዳለህ ከሀብት ባለቤት ወደ አቡ ጀዲ ጨርቅ ተጠቅላይ ትቀየራለህ። ከሄድክ በኋላ ንብረትህ ብዙ ተረካቢዎች ሲያገኝ አንተ ግን የመቃብር ትል ይረከብሃል። አዎ ወዳጅ፣ ከሞት አትዘናጋ። የእውቀት ባለቤቶች በአንድ ድምፅ ተስማምተው ሞት የተለየ ቦታ፣ የተወሰነ ጊዜ፣ የተለየ ምክንያትና የተለየ ዕድሜ የለውም ብለዋል። ሳታስቡት በድንገት ይመጣል። ቁል ኢነል መውት ለዚ ተፊሩነ ምንሁ ፈኢነሁ ሙላቂኩም ያ ከእርሱ የምትሸሹት ሞት እርሱ በርግጥ አግኛችሁን ከዚያም ሩቅንና ቅርቡን አዋቂ ወደ ሆነው ጌታ ትመለሳላችሁ፣ ተሰሩትም የነበራችሁትን ሁሉ ይነግራችኋል በላቸው ይላል አላህ ሱብሓነሁ ወተዓላ። በሌላም አንቀጽ እንዲህ ይላል፣ የሞትም መከራ እውነቱን ነገር ታመጣለች። ሰው ሆይ ይህ ያ ከእርሱ ትሸሸው የነበርከው ነው ይባላል። ጊዜው ቢረዝምም ሞት አይቀሬ ነው። ዑመር ኢብኑ ዓብዱልዓዚዝ አብረውት ለሚቀማመጡት እንዲህ አልዋቸው እኔ ባለሁበት ቦታ ለመቀመጥ ሶስት መስፈርቶች መሟላት አለባቸው። አንደኛው ስለ ዱንያ ላታወሩ፣ ሁለተኛው ሰውን ላታሙ፣ ሶስተኛው ደግሞ ቀልድ ላትቀልሉ አላቸው። ታዲያ ሞትን ያስታውሱ ነበር። ቀብርና ጽልመቱን ይተዋወሱ ነበር። ከተቀመጡበት ሲነሱም ልክ ከለቅሶ የተነሱ ነበር የሚመስሉት። አላህ ስብሓነሁ ወተዓላ እንዲህ ይላል ይህች የመጨረሻዊቱ አገር ለእነዚያ በምድር ውስጥ ኩራትንና ማመፅን ለማይፈልጉት እናደርጋታለን። ምስጉኒቱም መጨረሻ ለጥንቁቆቹ ናት። እናንተ ያላህ ባሮች አላህን ፍሩ፣ አላህን ፍሩ። ዕድሜ የፈለገ ያክል ቢረዝም አጭር ነው። ዱንያም ምን ያክል ብትበዛም የተዋረደች ናት። ጥፍጥናን ቆራጭ፣ ስብስብን በታይ፣ ልጆችን የቲም አድራጊ የሆነውን ሞት ማስታውስን አብዙ። መቃብርን ዘይሩ አኼራን ያስታውሳችኋልና። የዲን ትምህርት የሚተላለፉባቸው ቦታዎችን አዘውትሩ ልብን፣ ያረጥባሉና። አላህ ይጠብቀህና፣ ቀልብህ ከደረቀ አላህን ማስታወስን ማብዛት አለብህ። አኼራን ማስታወስ፣ ሞትን ማስታወስን አብዛት። እናንተ ያመናችሁ ሆይ አላህን ፍሩ። ማንኛይቱም ነፍስ ለነገ ያስቀደመችውን ትመልከት። አላህንም ፍሩ። አላህ በምትሰሩት ሁሉ ውስጥ አዋቂ ነው። እንደነዚያም አላህን እንደረሱትና ነፍሶቻቸውን እንዳስረሳቸው ሰዎች አትሁኑ። እነዚያ እነርሱ አመፀኞቹ ናቸው። አላህ ሆይ የእድሜያችን ፍጻሜ መልካም አድርግልን። የመጨረሻው ሥራዎቻችንንም መልካም አድርግልን። ከቀናቶቻችን በላጩ አንተን የምናገኝበት ቀን አድርግልን። አላህ ሆይ እድሜያችንን አርዝምልን ሥራዎቻችንም አሳምርልን። አላህ ሆይ

አላህ ሆይ ከዱንያ የመጨረሻ ቃላችን ላኢላሃ ኢላላህን አድርግልን። አላህ ሆይ ሞትና ስካሩን ቀብርና ጽልመቱን የቀብር ጥያቄ የቅያማ ቀንና መከራዎቹን አቅልልልን። አላህ ሆይ በዝነትህ እንጂ በአጉዳይነታችን አትያዘን፣ አንተ የመሐርታ ባለቤት ነህና። አላህ ሆይ ኀጢአቶቻችንንና አባካኝነታችንን ይቅርብልን፣ ጽናቱን ስጠን በከሃዲዎችም ህዝቦች ላይ ድልን ስጠን። አላህ ሆይ በሀገሮቻችን ሰላምን ስጠን፣ መሪዎቻችንንም አቅናለን። አላህ ሆይ አንድ አድርገን መስመራችን አንድ አድርግልን፣ በመካከላችንም እርቅ አውርድልን። በከሃዲዎችም ህዝቦች ላይ ድልን ስጠን። አንተ ብርቱ የሆንከው ጌታ ሆይ ታላቁን አላህ ምህረቱን እለምነዋለሁ በነቢያችንና በቤተሰቦቻቸው እንዲሁም በባልደረቦቻቸው ላይ